ታዩት ጣላው ግን በስማም ጥሞኛል። በስማ እዚህ ጋር ዳቦ አለ። የፍሮ ባቄላ የለም እዚህ ሀገር። ጃቤ ዳቤና የፈረንጆቹ ሽንብራ እንዲሁም ደግሞ ስንዴ። እዚህ ጋር ደግሞ ጥብስ ዳቅ ጥብስ ልጠብስ ነው። ይሄ ጥብስ ደግሞ እህቴ ሁል ጊዜ የምትጠብስልኝ ጥብስ ነው። ያለ ዘይት ያለምን መጀመሪያ እንደዚህ ጠብሰው ና እንደዚህ ጥብስልኝ ና እንዴት እንደሚጣፍት ዘይት፣ ቅቤ ምናምን አልጨምርበት እንዲህ ይጠብሰዋለሁ። ከዛ ጨው ጨምራለሁ። ከዛ በኋላ እንደዚህ ስጋ መጥበሻ ና ቃሪያ፣ ሽንኩርት አድርጌ ጨምርበታለሁ። እህቴ ግን እንደዚህ ተጠብስልኝ ነበር፣ አገር ቤት ሲሄድ ማለት ነው። እና እዚህ ጋር ደግሞ እንደምታዩት ቡና፣ ጠላ፣ ንፍሮ ሁሉም ነገር አለ። ጋይስ እንዴት አያችሁት?